የዓለም አትሌቲክስ የሚያዘጋጀው አመታዊ እውቅና መድረክ የአመቱ ምርጥ አትሌቶች መክበሪያ የመምና የጎዳና ላይ ተወዳዳሪዎች እንዲሁም የሜዳ ተግባራት አትሌቶች የአመታዊ ልፋት ምርቃት የዓለም አትሌቲክስ ሽልማት ነው። በ1988 እንደ ኢሮፓያን አቆጣጠር የተጀመረው እውቅና መድረክ ይኸው አራት አስርት አመታት ተቃርቧል። የመጀመሪያውን ሽልማት አሜሪካውያኑ ፍሎረንስ ጆይነር ና ካርል ሉዊስ በሴቶችና በወንዶች አሸንፏል። ለዚህ ክብር ለመብቃት አትሌቶች በአመቱ ባደረጓቸው ውድ ድሮች በድንቅ ብቃት መዝለቅ ና ከተፎካካሪዎች እጅግ ልቆ መገኘት ያስፈልጋል። በመሆኑም ደጋግሞ ውድድሩን ማሸነፍ ቀላል አይሆንም። ያም ሆኖ ለታላቁ የአትሌቲክስ ሽልማት ክብር ደጋግሞ የበቁ የተወሰኑ አትሌቶች አሉ። ጃማይካዊ የአጭር ርቀት ሯጭ ዩሴን ቦልት ቀዳሚ ነው። ይህ አትሌት ስድስት አመት በማሸነፍ የማይደረስበት የሚመስል ታሪክ ሰርቷል። በ2008 ና 2009 በተከታታይ እንዲሁም ከ2011 እስከ 2013 ሶስት ጊዜ ቆየት ብሎም በ2016 ተጨማሪ ሽልማት አሸነፍ አሸንፏል። የአጭር ርቀት የምንጊዜም ኃያሉ አትሌት ዩዜን ቦልት ተቀጥሎ ሞሮኮዊ የመካከለኛ ርቀት ሯጭ ሂሻም ኤል ግሩዥ እና ሩሲያዊት የምርኩዝ ዘላይ የሌና ኢዘምባይቫ ሶስት ሶስት ጊዜ ተሸልመዋል። አሁን የነርሱ ክብር ለመሻገር መንገዱን እያመቻቸ ያለው ስዊድናዊ የምርኩዝ ዘላዩ አርማንዱ ፕላንትስ ነው። ዘንድሮም ህዳር መጨረሻ ለሚደረገው ሽልማት የዓለም አትሌቲክስ እጩዎችን አሳውቋል። እኛም ዛሬ በዚህ መድረክ የነገሱ ኢትዮጵያውያንን ለማንሳት ወደናል። ከኢትዮጵያውያን አትሌቶች መካከል በወንዶች ሁለት በሴ አራት አትሌቶች ለሽልማት በቅተዋል። ከሁሉም ቀዳሚው የክብሩ ባለቤት ግን ኃይሌ ገብረ ስላሴ ነው። ኃይሌ በ1998 ድንቅ አመት አሳልፏል። የተለያዩ ክብር ወሰኖችን አሻሽሏል። የ2ሺ ሜትር፣ 3ሺ ሜትር፣ 5ሺ ሜትር ና 10ሺ ሜትር ክብር ወሰኖችን አሻሽሎ ነበር። የአሁኑ ዲያመንድ ሊግ የያነ ጎልደን ሊግ ፉክክሮችን ሙሉ በሙሉ ድል በማድረግ ያጠቃላይ አሸናፊም ነበር። በተወዳደረባቸው ሁሉ ድልን በድል እየደራረበ የተጓዘው አትሌት የአመቱ ምርጥ አትሌት ክብርን ጭኗል ለሀገሩ ኢትዮጵያ ኢትዮጵያም ከ10 በላይ ወርቅ ሜዳሊያዎችን ያስመዘገበ ና ከ26 ጊዜ በላይ ክብረ ወሰን ያሻሻል ባለታሪክ አትሌት መሆኑ ይወሳል። ሌላው ለዚህ ክብር የበቃው አትሌት ቀነኒሳ በቀለ ነው። በተከታታይ ሁለት ጊዜ የአመቱ ምርጥ የተባለ ሲሆን ለዚህ ክብር ሁለት ጊዜ የበቃ ብቸኛው ኢትዮጵያዊም ነው። በ2004 ና 2005 በተከታታይ የዓለም ምርጥ አትሌትነት ክብር ሽልማት የወሰደው ቀነኒሳ በ2004 የ5000 ሜትር ሩጫን በቤት ውስጥም ከቤት ውጭም የክብረ ወሰን ባለቤት የሆነበት ጊዜ ነበር። የሚገርመው ከ5000 ክብረ ወሰኑ ከ9 ቀን በኋላ የ ሚካኤል ከርድንም ማሻሻል በዚህ ዓመት የሀገር አቋራጭ ውድድር በሁለት የተለያዩ ርቀቶች ወርቅ ሜዳሊያ አሳክቷል። ከዚያ ባለፈ በአቴንስ ኦሎምፒክ በ10000 ወርቅ፣ በ5000 ደግሞ ብር ሜዳሊያ ለሀገሩ በረከተ አበረከተ እናም ክብሩ የሚገባው ነበር። ቀነኒሳ በአመቱ በ2005 ዓመት ጅማሮ መልካም አልነበረም። እጮኛው አለም ተቻለን በሞት ያጣበት ጊዜ ነው። ያን ተከትሎ በነበረው ጫና የተወሰኑ የውጤት ማጣት ነበረበት። ሆኖም ራሱን አረጋግቶ በዚያው ዓመት አለም ሻምፒዮና ወርቅ ሲያሳካ፣ በሀገር አቋራጭ ውድድርም የድርብ ድል ባለቤ ቤት ሆነ። ከሄልሲንኪ ዓለም ሻምፒዮና ወርቅ ድል ሳምንት ቆይቶ በብራሲልስ የ10,000 ሜትር ክብረ ወሰን አሻሻለ። ቀናኒሳ በድጋሚ የዓለም የዓመቱ ምርጥ አትሌት ሲባል የትራክና ፊልድ መጽሔት የዓመቱ ድንቅ አትሌት ክብርንም የተቀናጀበት ጊዜ ነው። በወንዶች እነዚህ ሁለት አትሌቶች በድምሩ ግን ሶስት ጊዜ ታላቁን የአትሌቲክስ ሽልማት የተቀዳጁ ኢትዮጵያውያን ናቸው። በሴቶች የሚያረንጓዴ ቢጫ ቀዩ ሰንደቅ ያስጠሩ አትሌቶች አሉ። ከቀነኒሳ በቀለ ሁለት አመት ቆይታ በኋላ መሰረት ደፋር በ207 ያንን ክብር አግኝታለች። መሰረት ደፋር በዚህ አመት በኦስሎ የ ሜትር ሩጫ ክብሮሰን አሻሽላለች። የ300 ሜትር የቤት ውስጥ ውድድር ክብሮሰን በተመሳሳይ ስትሰብር፣ በ ማይል ውድድርም አዲስ ምራፍ የተሻገረችበት ጊዜ ነው። በተሳተፈችባቸው ሁሉ ድል በድል የሆነችበት አመት በአለም ሻምፒዮና የወሳካው ወርቅ ታጅቦ የአለም አመቱ ምርጥ አትሌት ብሏታል። ከዚያ በኋላ ለ8 አመታት ኢትዮጵያውያን አትሌቶች ስለዚያ ክብር ሳይበቁ ቆዩ። በ2015 ግን ገንዘቤ ዲባባ ዝናዋ በአደባባይ ናኘ። ገና በአመቱ መጀመሪያ የትጥቅ አጋሯን ቀይራ ትኩረት ስስብ በመጀመሪያ የአመቱ ሩጫ በ5 ኪሎ ሜትር ሩጫ ክብረ ወሰን አሻሻለች። ከወራት በኋላ የ5000 ሜትር ሩጫ በተሻሻለ ሰዓት ገባች። በዲያመንድ ሊግን በፓሪስ ነገሰች። ከፓሪስ ድሏ ከአራት ቀን በኋላ በባርሴሎና ስታሸንፍ፣ አምስተኛ የ5000 ሜትር ሩጫ ከ14 ደቂቃ 30 ሰከንድ በታች የገባችበት ነው። በዚያው ወር በ1500 ሜትር ሩጫ ሁለት ጊዜ በብቃትና በድላድ ተደራጅነት ስትወጣ ከ18 ዓመት በኋላ የርቀቱን ፈጣን ሰዓት ያስመዘገበችበት ነው። በኋላም በሞናኮ የርቀቱን አዲስ ክብረ ወሰን አስመዘገበች። 3 ደቂቃ 50 ሰከንድ ከ07 ማይክሮ ሰከንድ የገባችበት ጊዜ ነበር። በቤጂንግ የዓለም ሻምፒዮና 5000 ሜትር ወርቅ ለሀገሯ ስታስገኝ፣ የአመቱ ጠንካራ ስራዋ ምስክር የዓለም አትሌቲክስ የአመቱ ምርጥ አትሌት ክብርን አቀዳጃት። በአመቱ 2016 በሴቶች የዓለም ምርጥ አትሌትነት ክብር ከኢትዮጵያ አልወጣም። አሁን ደግሞ ተረኛ አልማዝ አያና ናት። በአመቱ የዲያመንድ ሊግ መክፈቻ ከሞረዱ ሀላይ በ3 ሺ ሜትር ሩጫ አመቱን በድል ጀመረች። ከዚያም በ5 ሺ ሜትር በሮም ዲያመንድ ሊግ ስታሸንፍ 14 ደቂቃ 12 ሰከንድ 59 ማይክሮ ሰከንድ በመግባት የራሷን የርቀቱ ፈጣን ሰዓት በማስመዝገብ ነው። ከጥሩነሽ ዲባባ በመቀጠልም የርቀቱ ሁለተኛዋ ፈጣን ሰዓት ባለቤት ሆነች። በዚያው ወር በ10 ሺ ሜትር ለመጀመሪያ ጊዜ በኔዘርላንድ ሄንግሎ የኢትዮጵያን የኦሎምፒክ መምረጫ ውድድር ላይ ነው የተሳተፈችው። ያን የጥሩነሽ ዲባባን ጭምር በማሸነፍ አስደናቂ ብቃት አሳየች። ራሷንም ለሪኦ ኦሎምፒክ አስመረጠች። በሪኦ ኦሎምፒክ ግን ዓለምን አስደነቀች። በድንቅ ብቃት አሸነፈች። 29 ደቂቃ 17 ሰከንድ 45 ማይክሮ ሰከንድ በመግባት አዲስ የርቀቱ ክብረ ወሰን ሆነ። 23 ዓመት የዘለቀው የቻይናዋ ዋንግ ሰዓት በ14 ሰከንድ ተሻሻለ። ዓለምን ያስደነቀው ብቃቷ በአመቱ መጨረሻም የምርጥ አትሌትነት ክብርን አቀዳጃት። ሌላው አትሌት ትግስት አሰፋ ከስድስት ዓመት በኋላ ይህን ክብር ወደ ኢትዮጵያ መልሳለች። ከሌሎች ኢትዮጵያውያን ተሸላሚ አትሌቶች በተለየ መልኩ ትግስት የጎዳና ላይ ሩጫ ብቃቷ ሲያሸልማት፣ ሌሎቹ አምስቱ ኢትዮጵያውያን ግን የመም ሩጫ ውድድር ውጤታቸው ክብር ነው። ትግስት ምርጥ አትሌት ስትባል የሽልማት አሰጣጡም ሰፍቶ ነበር። የመም ተወዳዳሪዎች የብቻ የሜዳ ተግባራት ተፋላሚዎች ለብቻ፣ እንዲሁም የጎዳና ላይ ሩጫ ተወዳዳሪዎች በየዘርፋቸው ተወድሰዋል። ትግስትም በ2023 ዋናው ስኬቷ የበርሊን ማራቶን ድልና አዲስ ክብሮስን ማስመዝገ ስትገባ ነው። በበርሊን ማራቶን ሁለት ሰዓት አስራ አንድ ደቂቃ ሀምሳ ሶስት ሰከንድ ስትገባ ከዚያ ቀደም በኬንያዊት ብሪጅት ጎስኪ ተይዞ የነበረውን ሰዓት ከሁለት ደቂቃ በላይ ያሻሽላለች። ይህም የዓመቱ የጎዳና ላይ ሩጫ ምርጥ አትሌት ሽልማትን አቀዳጃት። በጥቅሉ ሰባት ጊዜ የአረንጓዴ ቢጫ ቀዩ ፍሬዎች የዓመቱ ምርጥ አትሌትነት ሽልማትን ወስደዋል። ይህም ሀገራችን ከዓለም ሶስተኛ የመድረኩ ስኬታማ ተሸላሚ ያደርጋታል። ከአሜሪካውያን የሀያ ጊዜና የጃማይካ አስር አመት ከፍታ ቀጥሎ ኢትዮጵያ በሰባት ጊዜ ተቀምጣለች። ከዋናው የዓመቱ ምርጥ ወንድና የሴት አትሌት በተጨማሪ የዓለም አትሌቲክስ በተስፈኛ ኮከቦች ወይም ራይዚንግ ስታር ዘርፍ ከ1998 ጀምሮ እውቅና ሰጥቷል። በወንዶች ቀነኒሳ በቀለ በ2003ና ሰለሞን ባረጋ በ2019 ተሸልሟል። ቀነኒሳ ከአንድ ዓመት በኋላ የተስፈኝነት ሽልማቱን በዋናው በማሸነፍ አስመሰከረ። በጥቅሉ ሶስት ጊዜ የትልቁ የአትሌቲክስ ሽልማት መድረክ የነገሰ አትሌት ቀነኒሳ ነው። በሴቶች ጥሩነሽ ዲባባ ተስፈኛ አትሌት ተብላ በ2003 ተመርጣ ነበር። በርካታ የአትሌቲክስ ክብሮችን ብታጣጥምም የአመቱ የዋቂዎች ሰዎች ምርጥነትን ሳትቀዳጅ ቀርታለች። በ2024 ወይም አምና የመሰናክል ሯጯ ሲምቦ አለማየሁ ተስፈኛ ተብላ ተሸልማለች። ከአትሌቶች በተጨማሪ በአሰልጣኞች የአትሌቲክስ አበርክቶ የክብር ሽልማት የተሰጠው ቀዳሚው ሰው ኢትዮጵያዊ ወልደ መስቀል ኮስትሬ ሆኖ በታሪክ መዝገብ አለ። የዓመቱ ተጽዕኖ ፈጣሪ ሴት በሚለው ዘርፍ ደግሞ በ2019 ደራርቱ ቱሉ እውቅና ተሰጥቷታል። የዓለም አትሌቲክስ ዩቲዩብ እና ኦሎምፒክ ዶቶር ግን በመረጃ ምንጭነት ተጠቅመናል።